አምስት መቶ ጋር መንግስት ለኮሪዶር ልማት እንዳያፈርስበት ቀልዩ ቀል ግድ የለም ተንቀሳቃሽ ቢሆን ራሱ አስፓልት ታጥበዋል፣ ያፈርሰዋል ያለሽ እና ፀሐይ ፊት ያሰፋል። ዓለም ላይ አንድ አፍቃሪ ካለሽ እንዳትረሽ አንዱ ነኝ። ዓለም ላይ ምንም አፍቃሪ ከሌለሽ እንዳትረሽ እኔ በህይወት የለውም ማለት ነው። ወይ ከሀገር ልውጣ እንደ በቃ ከሀገር መውጣበትን ነገር አመቻችልኝና ላይክ ወደ አረብ ሀገር መሄድም ከቻልኩ ምናምን ያለውን ነገር አመቻችልኝ እና አንተ ሳውዲ ስለምትሄድ ብዙ ጊዜ በቃ ወደዛ የምሄደውን ነገር ቻለኝ እና ላይክ እኔ ሰርቼ እከፍላለሁ ግን በቃ የሆነ ነገር አመቻችልኝ። እዛ ሂጅ ቢያንስ ሰርቼ እናቴ እንድልበላ በቃ። ምክንያቱም አይ ቲንክ እሁድ ዕለት ነው ስራ ነበርኩኝ። ከስራ ስመለስ እኔ እንዲ እንዲ ብዬ አልዘረዝረውም። የሆነ ችግር ቤት ውስጥ ቅዳሜ ነበር ኮምፕሌን የተደረገው ሲጀመር። እሁድ ዕለት ስመጣ ስለ ችግሩ በደንብ ሲያስረዱኝ፣ ልጄ ባለቤቴ ኢማጅን፣ እንግዲህ አሁን ልጄ ሴቷ ልጄ ካሊፋ ዩኒቨርሲቲ ናት ያለችው፣ ሳምንቱ ሙሉ ቆይታ ወኬንድ ላይ ነው የምትመጣው። ወኬንድ ላይ ስትመጣ የቤት የሆነ ጥሩ ነገር ማግኘት አለባት። ኦኬ፣ ልጄ ባለቤቴ እንደገና ደግሞ እቤት ውስጥ ያሉት ሁለቱ ሰራተኞች ማለት እላይ ቤት ያሉት ማማ፣ እንደዚህ እንደዚህ ሆኗል። አንቺ ትላንት እንዲሁ ዝም ብለሽ አስተካኪ ነው ያልሻት እንጂ ይሄ ነገር እንዲህ ነው የሆነው ብለው ዘርዝረው ሲነግሩኝ ሄድኩኝና፣ በጣም ነው ማከብራት። በጣም እንዲህ የምትናገሪያት ሰው አይደለችም። ከፊዚካሏም ከምኗም ከምኗም ስራዋም የምትነጫነጫት የምትጨቃጨቂያት ሰው አይደለችም። ሄድኩኝና መዲና፣ ለምን እንዲህ እንዲህ ሆነ? ደግመሽ አታድርጊው። የሚያንስሽ ከሆነ የምትሰሪው ነገር ይሄን ጨምሪ ይሄን ጨምሪ ብዬ ተናግሬ ወጣሁኝ ገባሁኝ ክፍሌ ክፍሌ ስልሽ ማጠቢያ ክፍል ቁጭ ላለው ብቻዬን መሆን ስፈልግ የምሰራው ነገር ሲኖረኝ እዛ ቁጭ ብዬ እያለ መጣች ቡና ይዛልኝ ነው መሰል ስትመጣ አልቅሳለች በጣም ነው የተናደድኩት አልቅሳ ሳያት በጣም ሀያት አለች ሌላ የኪችን ልጆች አሉ ብሬክ መተን ነው። ስለዚህ በጣም ተናድቼ ምን ስለተናገርኩሽ አለቀሽ አልኳት። ስለምደነግጥ ነው እንዲህም ስላላረግኩ ነው ስትል እና አስተካኪ ማለት እንዲህ ምን ያስለቅሳል ብዬ ጥያት ወጣሁኝ። እንዲያውም ቡናዬንም ሳልጠጣ ምን ሳልን ገባው ላይ ቤት ቆይቼ ትንሽ ተመለስኩኝ። አሁንም ያው እሷ ለማብራራት ትሞክራለች። ሐያትን ጠራሁኝ እና ሐያት ይሄ እንዲህ አይደለም ወይ እንዲህ አይደለም ወይ እያልን ስንነጋገር ወጣችና ኪችን ሄደች። ከዛ ተከትያት ሄድኩኝ ኪችን። አሁንም ያሟል እንደ አሁንም ላናግራት ነው የሄድኩት። ሲሄድ ስልክ ታወራለች። ስልክ ስታወራ ምንድን ነው የሚመስለኝ ሌበር የምትከሰይ መስለኝ፣ በጣም ነው የሳቅሁት። በጣም ማዳም ተቆጣችኝ። ብለሽ ነው ሌበር የምትከሹ ወይስ አበሻ ስለሆንኩ ንቀት ነው ብዬ፣ አንድ ሁለት አንድ ሁለት ስንነጋገር ተጠግቻታለሁ እንደዚህ። በጣም መጨረሻ ላይ የምትናገረው ንግግር ይኸውልሽ እኔ ከሰው ጋር የንግግር እንትን አልችልበትም። ተጠግቻት ሁሉ እንደዚህ አላህ ነው እጄን ይዞ የመለሰኝ። በቃ ራሴን ኮንትሮል አድርጌ ተመለስኩ። የምጎዳው እኔ ነኝ በማደርገው ነገር። ከዛ በኋላ ሄድኩኝ የሆነ ሩብ ሰዓት እንደዚህ ሌላኛዋ ሰራተኛ ከላይ ቤት መጣችና ማማ ፖሊስ በር ላይ አለ አለችኝ። ይሄ እሁድ ቀን ነው። ፖሊስ በር ላይ አዎ፣ የሰላት ልብስ ለበስኩና ወጣሁ ባለቤት የተኝቶ ስለነበር ወጣሁኝና ና አምስላቸው፣ ደውላ መታኛለች አለች። ናይ ውጭና ነገሪያቸው አልኳት። ወጣን። በጣም ትጮህብኛለች። እንደገና ልትመታኝ ነበር። እዚህ ጋር መታኛለች፣ ትከሻዋን እንዲያድጋ እዚህ ጋር ንቃብ ለብሳ ሎሽ በሼላ እንዲተሸፍና ይሄን ልትገልጽ ስትል እነሱ ናቸው የጮሁባት። ኖ ኖ ላላላ ብለው ጮሁባት። ይሄን ገልጻ እንዲ ልታሳይ ስትል እኔ ወላህ ለአዚም ይኸው ሀያት፣ አለች፣ ትግባና ትናገር። በማግስቱ ቁርአን ይዤ ነገር ከበረደ በኋላ አንቺ ቁርአን ምቺ ተሳስቼ እንኳን ድንገት መትቼሽ ከሆነ እስኪ እንዳስታውሰው ቁርአን ምቺ ስላት ኖ ቁርአን ይዘን መተን ማለት ነው አምጥቼላት እላት ምቺ ስላት አልመታም ፖሊስ ፊት ነው የምመታው ስላት ቁርአን እኔም ፊት ቁርአን ነው ፖሊሲ ፊት ቁርአን ነው የትን ቦታ ቁርአን ነው ግን ራሴን ምናልባት ተናድጄ አድርጌው ከሆነ ብዬ ነው አልኳት አልመታም አለች መለስን ቁርአን አልመሄን ፖሊሶቹ ፊት ምን ተስማማ መሰለሽ ምንድን ነው መክተብ መልሻት በቃልች ታውሪ ራስች ሲለኝ ጊዜ አነል መክተብ አልኩት አይልሰፍር ይሃ ሲል ላማ ብሰፍርሃ አላሳፍራትም ወላ መክተብ አልወስዳትም አይዲዋ የመጣው ከሁለት ቀን በፊት ነው አልኩት ያወጣኋትን እያንዳንዱን ወጪ ትሰጠኝና የአንድ ወር ደመወዟ ከዛ ላይ ይቆረጣል ማሰላማ ኖ ስራ አስገባት ስራ አስገቢ በላት ስለው ስራ አይደለም ማንም አያስገድደኝም። ለዚህ ያልኩት እሱም ትክክል ነው፣ አይመለከታትም። ከዛ በኋላ ካንስሌሽን ከሰጠች በኋላ ሂጂ ፈልጊ አላት። ቻው ቻው ተባባልን፣ ፖሊሶቹ ሄዱ፣ እኛ ገባን ወደ ቤት። እኔ አንድ ነገር ተናግሬ እስክጨርስ ነው እረሳሁት። ግን ማታ ላይ ባለቤቴ እቺ ዜት እዚህ ድረስ ማዳሜ ተቆጣችኝ ብላ ፖሊስ ካመጣች በኋላ እዚህ ቤት መኖር አትችልም ብዙ ግጭቶች ይፈጠራሉ ብዙ ነገር ይፈጠራሉ ለዛ ሁሉ ቤቴ በር ላይ የመጣ ፖሊስ ሊቆም ነው ወይ በትክክልም ሳስበው ደግሞ ልክ ነው እንደ ኖርማል የሚታለፍ ነገር አይደለም ሀዩን ሀያት ንገሪያት መቼ ነው አዘጋጅታ ብሬን የምትሰጠኝ ና የምትሄደው ሰውም ማምጣት ስላለብኝ ማናገር ሁሉ አልፈለግኩም? ሀያት ስትጠይቃት የምን ብር ነው የምሰጠው አናግራት አለው ትላታለች እንደ ማታ ኔክስት ዴ ሞርኒንግ ስራ ወደ ስራ ልንመጣ፣ ጠዋት ተነስቼ እኔ እዛች ክፍሌ ሲሄድ ቲክቶክ ማ ያለው ጸጥታ አስፈልግ ነው። እዛ የሚሄደው ልጆች ዚ ስለሚረብሹ፣ ኒወይ እዛ ሄጄ ቁጭ እንዳልኩኝ ለካ ሀያትን ምን ብላለች። ካለፈ ነው ለእኔ ሀያት የምትነግረኝ። ሂጂና አሁን ላናግራት ስትላት፣ ሴትዮዋ ገና አፏ ላይ ቁርስ እንኳን ሳታደርግ ቡና ሳጠጣ ንግግር አያስፈልግም።